ት መስዋዕት በመስለማችሁ ምክንያት ከቤተሰብ አግልለዋችሁ ጓደኞች አግልላዋችሁ አገራችሁ ሳግልላዋችሁ የከፈላችኋቸው መስዋዕቶች ሁሉ እያንዳንዱ ከአላህ ዘንድ ተቆጥራላችሁ። በጣም ታላቅ ጸጋ ነው ያለው። በጣም ታላቅ ምንዳ ነው ያለው። አላህ በቁርአን ላይ ለተብለውን فی اموالکم وانفسکم ولتسمعن من الذين

እና በመስለማችሁ ምክንያት ትፈተናላችሁ ብሎ ተናግሯል። አንድ ሚካኤል ትቀጥላለ ከርታሽ ወለተስማዑነ ሚን ለዚና ቱ ልኪታብ አለ ከእነዚያ ከአይሁድ ወይም ከክርስቲያኖችም በመስለማችሁ ምክንያት አዘን ከራ እናንተን የሚሰብራችሁ ብዙ ቃላቶችን ትሰማላችሁ አለ። ከቤተሰብ ሊሆን ይችላል ከጓደኛ በመስለመ ምክንያት ይናገረዋል እያለ አላህ ስብሀነ ተዓላ ከተናገረ በኋላ ወኢንተስቢሩ አለ ነገር ግን እናንተ የዛኔ በትጸኑ በዲናችሁ ወደኋላ ባትመለሱ

በእምነታቸው ምክንያት ተፈትኖ ጸንቶ በዚያው የሄደ ይሄ ከነቢያቶች ጋር ነው፣ በቃ ደረጃው ከኢብራሂም ከሙሳ ከዒሳ ከኑሕ ከነቢዩ ሰለላሁ ዓለይሂ ወሰለም ጋር ይሆናል። ነገ መልያ እናም እንዳውላቂ ያለ ነው። ለዚህም ነው ነቢያችን ሰለላሁ ዓለይሂ ወሰለም መጀመሪያ አስተምሮ በጀመሩበት ጊዜ እርሳቸውን ተስፋ ለማስቆረጥ ከስር ከስር አማኞችን ለምን አንገድ አንገድለበትም ሙሐመድን የዛ የሚገደሉበት ከሆነ ተስፋ ቁርጣ ያቋርጣል አስተምህሮቱን ብለው ይህን መንገድ ጀምሮባቸው ነበር፣ የጊዜያቸው ንጉሶችና ሽማምንቶች መካ ላይ ልክ ሱመያ ነው መጀመሪያ የገደሏት ሴት ነበረች። ከሙሐመድ መንገድ ትመለሻለሽ ወደ እኛ መንገድ ወይ ነሳት ትመለሽ አሏት። በፍጹም ዳግም ወደ ባዕድ አምልኮ አልመለስም አለቻቸው። እንግዲህ አሁንስ አስተኛትና በአደባባይ ለህዝብ መቀጣጫ ትሆን ዘንድ ብለው ትልቅ ሴት ነች፣ አሮጊት ነች በስለት ባለው በብረት ከላይ ተንጠራርተው ብልቷ ላይ ነው የወጓት። ከዚያ በኋላ ባሏ ፊት ለፊት ይህን እያየ ነበር። አንተስ ሚስትህ ወደ ሄደችበት እንሸኝህ ወይንስ ወደ እኛ እምነት ትመለሳለህ? አሉት። በፍጹም ወደ ባዕድ አምልኮ በዳግም አልመለስም አላቸው። እርሱንም ገደሉት። ልጃቸው አማር ከፊት ለፊት እያየ ነበረ፣ እናትና አባቱ ሲገደሉ። አንተስ አሉት። ነቢያችን ሰለላሁ ዓለይሂ ወሰለም ይህ ሲደረግባቸው በአጠገባቸው አለፉ። ምን አሏቸው? ሰብረን የአለ ያሲር ፈኢነ መውዒደኩም አልጀና የሚልም ብስራት ተናግረው ሄዱ። እናንተ በእምነታችሁ ምክንያት እየተፈተናችሁ ያላችሁ የያሲር ቤተሰቦች ሆይ ትዕግስት አድርጉ ወይም ጽኑ በእምነታችሁ ላይ ፈኢነ መውዒደኩም አልጀና የእናንተ ቀጠሮ ገነት ነችና ብለው ነገሯቸው። ስለዚህ ያ ብስራት ለዚያ ትውልድ ብቻ የሚገደብ አይደለም። እስከ ትንሳኤ ቀን ድረስ እስከ ዘመኑ ፍጻሜ ድረስ በእምነቱ ምክንያት የተፈተነ ሰለምቴ ሁሉ ይህ ብስራት እርሱን ይመለከታል ታቸዋል። ምክንያቱም ያ ብስራት የተነገረው ለማንነታቸው ለአካላቸው አይደለም። በእምነታቸው ምክንያት የተገለሉ የነበሩ በእምነታቸው ምክንያት መከራ የደረሰባቸው ለነበሩ ሰዎች የመጣ ብስራት ነው። ከነቢ ላ ዘንድ በእምነታቸው ምክንያት ተፈትናቸው የጸናቸው ሰዎች ሆይ ጽኑ በእምነታቸው ላይ እናንተ ቀጠሯችሁ ጀነት ነችና፣ ብለው ቃል ገብተውላቸዋል። እና ይሄን ይመስላል። እሺ፣ ሚካኤል ጠይቅ። ሰላም ላ አልሐምዱሊላህ። አንድ ጥያቄ ነበረኝና ስለ ጫት ላይ ማለት ነው እዚህ አሁን በእኛ አካባቢ በኢስት ባሌ ማለት ነው በባሌ

ማንኛውም ራስን ነፍስን የሚጎዳ ነገር አካልን የሚጎዳ ኢኮኖሚን የሚጎዳ አይምሮን የሚጎዳ ጤናን የሚጎዳ ለሌሎች ሰዎች ተርፎ ልክ እንዲሁ ደግሞ በሽታው በምኑ አዛ የሚያደርግ የሆነ ነገር መጠቀም አይቻልም። ክልክል ነው። ነቢያችን ስለ ላ ስለም ዲ ላይ ላ ራራ ወላ ራራ ነው። ራስን መጉዳት አይቻልም፣ ሌሎችንም መጉዳት አይቻልም አሉ። ያ ማለት ራስን የሚጎዳን ነገር መጠቀም አይቻልም፣ ለሌሎችም ጉዳት የሚያልፍ የሆነን ነገር ደግሞ መጠቀምም አይቻልም።

ጎጅን ነገር ደግሞ እርም ያደርግባቸዋል ተብለው ተገልጸዋል። ማንኛውም ጎጂ የሆነን ነገር ለአካል እርም ተደርጓል የሚለውን ከዚህ መውሰድ እንችላለን ማለት ነው። ስለዚህ ይሄ መሰረት አድርገው ዕለሞች ሁሉ ሐራም ነው ብለው ተናግረዋል። እሺ፣ እና እኔም ባለፈ ወደ መስጅድ እጄ ዓርብ ዕለት ማለት ነው ዛሬ ሳምንት የጁማ ዕለት እና አሁን ከፍቅረኛ ጋርም ኒካም ተሳስሮ ተሳስረናል እና የዛን ቀን እኔ ደግሞ ላይቭ ላይ አንተ ስታስተምረህ ሰማሁኝ። ስጠይቁት ጫት አራም እንደሆነ ነበረ ስትመክረን ነበረ ማለት ነው ላይቭ ላይ። እና የዛን ቀን ደግሞ ሸሐዳ ለማያዝ የነበረ መስጂድ ሲሄድ ጫት ይዘው መጡ ዱዓ ሊያደረጉልኝ እና ግራ ገብቶኝ፣ እና ቀጠሮ ያድርጉልኝ እና ለዛሬ ሆንልኝ ብዬ ነበረ። ሰሞኑ እንደ ደግሞ ኔትወርክ የሌለበት አካባቢ ላይ ነበርኩኝ ላይቭም አልገባኝም። እና እንዴት ይታያል ብዬ ልጠይቅና ወይ እዛው ተመልሼ ሻዳውን እዛ ላይ እንደት እንዴት ይሻለኛል ብዬ ላማክር ብዬ ነስታስ ሻዳ ለመያዝ ወስናል፣ ግን ሊያስቅም እስካሁን አደለም አዎ ሳምንት ሄጄ ነበር፣ እና ስለ ጫቱ ግራ ሲያጋባኝ ትቼ የወጣሁኝ። እሺ ከእኔ ጋር አብረህ ትይዛለህ ፈቃደኛ ከሆንክ እና የምለውን ቃል አብረህ አሽሀዱ አላ ኢላሀ

አሽሀዱ አነ ሙሐመድን ረሱሉላህ ሙሐመድን የአላህ መልክተኛ ነብይ ናቸው ማለት ነው። አምላኩ ዘንድ ምን ያገኛል ወደሚለው ስል መጣ ጊዜ አንድ ሰው በሰለመበት ቀን ለኃጢአት ሁሉ ስሬትን ያገኛል ነህረትን ያገኛል። አምላክ አላህ ስብሓነው ተዓላ መሀሪ የሆነ አምላክ ነውእና ጥፋተኞች ወደ እርሱ በሚመለሱ ጊዜ አላህ በይቅርታ ነው የሚቀበላቸው።

የሆነ አቀበት አላደረገብህም ሌላ ሰው ጋር ከ ጋር ሄደህ አያስፈልግም። በቀጥታ እኔ የለም የትም ቦታ ሆነ ማለት ነው ገብታቸኋል። ያንተነ የሆነ ትልቅ ደረጃህን ምናምን አይፈልግም። ላ የፈለገ ደካማ ሆነ ማንም የማያይክ ምንም የተናቅ ብትሆንም፣ አላ ባለህበት ቦታ ሆነህ ለምነው እየሰማ ይህ ከምንም ነገር በላይ እንደደስ የሚለኝ ማለት የምድር ሰዎች አይታቸው ከሆነ ንግስና ያላቸው ትልቅ እንትን ያላቸው የሆነ ነገር ለማስፈጸም አቀበት ነው፣ በመካከል ብዙ ደረጃዎች እንደደረ ሂዳህ ነው። አምላክ አላህ ስብሓነ ወተዓላ ጋር እንደዛ የሚባል ነገር የለም። ቻ ከማንም ሳይሆን ከእርሱ ዘንድ እኩል ነው። በሙሳ ዓለይሂ ሰላም ጊዜ በጣም ኃይለኛ ድርቅ ገባ። ዝናብ ሳይጥል ለብዙ ጊዜያት አትቆየ። አዝመራዎች ሁሉ ደረቁ። ምድር ሁሉ እንዳለደረቀች ከዝናብ እጦት የተነሳ ማለት ነው። ሙሳ ዓለይሂ ሰላም ህዝቦችን ይዞ ወጣ። ዝናብ ልመና ከአላህ ሱብሓነሁ ወተዓላ ኑ ሶላተል ኢስቲስቃእ እንስገድ ብሎ ወደ ሜዳ ይዟቸው ወጣ። በዚህ ጊዜ ሙሳ ዓለይሂ ሰላም ከእስራኤላውያኖች ጋር አላህ ሱብሓነሁ ወተዓላ መለመን ጀመረ። ጌታ አላህ ሆይ ዝናብ ለግሰን፣ ድርቅ ገብቶብናል ማለት ጀመረ። አላህ ሙሳን አናገረው። ሙሳ ሆያ ነው አሁን ከአብራችሁ ከመጣችሁ መካከል ለአርባ ዓመት ያክል ያመጸኝ ባሪያ አለና እርሱ በመካከላችሁ እስካለ ድረስ ዝናብን አለግሳችሁም አለ። ራሱን ያወጣ እና ተውበት ያድርገ ሰው ወደ እኔ ንስሐ ያድርግ ብሎ አላህ ስብሓነ ወተዓላ ተናገረ። ሙሳ ወደ ህዝቦች ዞራ፣ ጌታዬ አላህ አሁን አናገረኝ አላቸው። በመካከላችሁ ከእናንተ መካከል ለአርባ ዓመት ያክል አላህ ስብሓነ ወተዓላን በድብቅ ሲያምጽ፣ ሲያምፅ ይኖረ ሰዋለና ወደ እኔ ወጥቶ ንስሐ ያድርግ ብሎ ተናግሯል። ብሎ እየተናገረ ያለ ሙሳ ዓለይህ ሰላም ለህዝቦቹ፣ ያ ሰው ራሱን አወቀና በጋቢው ተሸፈነ በህዝቦቹ መካከል። ከዚያም በኋላ አላህ ስብሓነ ወተዓላ ላናገረ ጌታ ያላህ ሆይ ለአርባ ዓመት ያክል ሳምፀህ ደብቀኸኛል፣ ሰትረኸኛል ከሰዎች ዛሬ ልታጋልጠኛለህ? አምላክ ያላህ ሆይ በድብቅ ሳምፀህ እንደነበር እነሆ በድብቅ ዛሬ ሞዳን ተነሳህ አድርጌ ያለሁኝ እባክህ በፍጥረትህ ይወጣቻው በዚህ ጊዜ አላህ ስብሓነ ወተዓላ የዚህን ሰው ጸሎት ሰማ። ሌላ ማንም ካጠገብ እንኳ አይሰማ የለም። ወዲያው ሙሳ አለይሂ ሰላም አንተ ሰው ውጣ እና ንሳ አድርግ እያለ እየተናገረ ዝናብ መውረር ጀመረ እዛው ራሳቸው ላይ። ሙሳ በጣም ደነገጠ። ጌታ ያላህ ሆይ ለአርባ ለአርባ ዓመት ያክል ያበጸኝ ሰው አለና ያ ሰው ወጥቶ ንሳ እስካል አደረገ ዝናብን አልለግስም ስትለን ነበር። ያ ሰው ሳይወጣ ደግሞ እሆን ዝናብን ለገስከን አለ ነውታቸው አላረለ ምክንያቱም ምንድን ነው ብለው ጠየቀ። አላህ ስብሓነሁ ወተዓላ ሙሳን ምን አለው? ሙሳ ሆይ ያለ አርባ ዓመት ያመጽሁት ባሪያዬ ማን ነው? ያለ አርባ ዓመት ያክል ሲያመጸኝ የቆየ ባሪያዬ በመካከላችሁ ነበር። እርሱም ተደብቆ እንዲህ አለኝ፣ ጌታ ያላህ ሆይ ለአርባ ዓመት ያክል ሳምጽህ ስትረኛል፣ ደብቀኛል። እነሆ ዛሬ ማንንም ሳታዋርደኝ፣ እኔ ዛሬ በደብቅ ወደ አንተ ሳምጽህ እንደነበረው በደብቅ ነስህ አድርግ ያለሁኝ እባክህ ምህረት አድርግልኝ ዝናብንም ለግሳቸው ብሎ እርሱ ለምኗልና፣ በርሱ ዱዓ አማካኝነት በዚያው በኃጢአተኛው ሰው አማካኝነት ንስሓ አድርጎ ወደኔ ስለተመለሰ ራሱንም ሳያጋልጥ ዝናብን ለግሻቸዋለሁ። በማን ዱዓ? በዛ በሰውየ ዱ አማካኝነት በዚያው በአመፀኛው ሰው በነበረው ወዲያው፣ ንስሓ አደረገ፣ ወዲያው አላህ ንስሓውን ተቀበለው፣ ወዲያው ዝናብንም ለመነ። በእርሱ በዛ ሰውየ ዱዓ አማካኝነት ዝናብን ተለግሰው ተመለሱ። አላህ ስብሓነው ተዓላ ኃጢአተኞችን

ወይ ይሰማል። የመጨረሻ ጥያቄ አሁን በክርስትና እምነት ማለት ነው፣ አንድ ሰው አሁን ሳያውቅም ሆነ አውቆም ልሳሳትም ይችላል ወይ፣ በዝሙትም በስርቆቱም ሊሆን ይችላል። የሆነ ያጣት ቢሰራ እና በሃይማኖት አባቶች ንስሐ ይሰጠዋል። ይሄ በእስልምና እንዴት ይታያል? ያለፈ ኃጢአት ሁሉ ተምሮልሃል። ዛሬ በሰለምክ ጊዜ አምላክ አላህ ሰዎች ሲሰልሙ ጊዜ ያለፈ ኃጢአታቸውን ሁሉ ይቀመብ ናቸው ቃል ገብቷል። አላህ በቁርአን ላይ ወይ ለገፋሩ ሊመንታ ብላል። ወደ እኔ ንስሃ ያደረገ ባሪያ እምርለታለሁ ብሎ ቃል ገብቷል። አሁን ወደፊት አንድ ሰው ለምሳሌ በእስልምና ሃይማኖት ውስጥ እያለ ተሳስቶ ብሰራ ቢሰራ ለሃይማኖት አባት ዶ ይናዘዛል ወይስ እንደ ትታያለህ? በእስልምና ኃጢአትን ተውበት ማድረግ ወደ አላህ ስብሐነ ወተዓላ ንስሐ ማድረግ አለበት። ይሄ ሰው በራቱ ነው ወይስ በሃይማኖት አባቶች አማካኝነት በሸክ በውስጣቱ ናን እንደዚያ በሃይማኖታዊ ነፍስ አባት ብሎ የለም። በስልምና በቀጥታ ነው አንተን ሳ ምታደርገው ወደ አላህ ስብሐነ ወተዓላ ሀጢያትን መናዘዝ የሚባል ነገር የለም። አላህ ላይ ሲናገር ይላል ወኢዛ ሰአለከ ዒባዲ ዐንኒ ፈኢንኒ ቀሪብ ሙሐመድ ወይ ባሮቼ ስለ እኔ ከጠየቁህ ወደ አንተ ይምጡ አይደለም ያለው፣ በቀጥታ እኔ ለእነርሱ ቅርብ መሆኔን ንገራቸው ወደ እኔ ንስሐ ያድርጉ ይላል። ማናና ነው የነፍስ አባት ብሎ ሂሳብ የለም። እሱ ለራሱ ኃጢአተኛ ነው፣ የአደም ልጅ ነው። ኃጢአት የማይሰራ የለም፣ ኢለ ለአንቢያ ለያቶች ሲቀሩ እዚህ ኃጢአተኛ እንዴት ነው ወደ ኃጢአተኛ ሄዶ የሚናገረው? አይሆንም፣ ደ ስህተት ነው። ኃጢአተኛ ወደ ጻድቅ ነው ሄዶ መለመን ያለበት የጻድቅ ሁሉ ጻድቅ። እሺ፣ እሺ፣ ስምህን እንቀይርለህ ከፈለግ ይሰማሃል ደስ እሺ ደስ የሚለህ ስም ማነው? አንተ የምትወደው ካለ ደስ የሚለህ ስም ማነው? እኛ እናውጣለህ ወይ? ደስ ይለናል። ሙሐመድ የስሞች ሁሉ ምርጥ ስም፣ ሙሐመድ ብትለው ደስ ይለናል። አየህ ደስ ይለኛል። እሺ ጥያቄ አለ። መርሀባ አለቃውን አርባብ ብሎ መጥራት ይቻላል ወይስ አለቃ ለማለት ነው ችግር የለው? አርባብ ማለት ችግር የለውም። አዎ ያው ጌትነት እዚህ ቦታ ላይ የሚለው በዚህ ነው። አርባብ የሚለው አርባብ ነው።

ሱቢ ሲነሳ ሰላት አልፈኛል። ሱቢ ሱቢ ማለት ነው። እሺ እንዴት ፀሐይ ከወጣ መስገድ እችላለሁ? እንዴት እንዴት ይታያል? እሺ አውቀ ሆን ብላ ታሳለፍ። እሺ ነገር ግን ሳታስበው ከተነሳ በፀሐይ ከወጣ በኋላ የዛኔ መስገድ አለብህ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ?

በእነርሱ ውስጥ የሚገኘውን ምንዳ ቢያውቁ ኖሮ እየተንፏቀቁ መጥተው ቢሆን በሰገዱ ነበር ብለው ተናገሩ። ስለዚህ የሱብሒን እና የዒሻን ሶላት በተለይ ማሳለፍ የሙናፊቆች ባህሪ ነበር። ጨለማን ተገን አድርገው ቤታቸው ይተኙና ይቀሩ ነበር። እነዚያ ሰዎች ቀን ሲሆን ሰው ስለሚያያቸው ይመጡና ይሰግዱ ነበር። ይሄ ነፍቅና ባህሪ ነው። ነገር ግን አማኞች በዚህ አይታሙም። እንደውም በነዚህ በአስቸጋሪ ጊዜያቶች ይበልጥ ጠንካራ ይሆናሉ።

ነገይትን ሳይቀን ሙሉ ብርሃን ከአምላካቸው እንደሚሰጣቸው አብስሯቸው ብለው ተናገሩ። ያሰላም ዛሬ በድቅድቅ ጨለማ ሄደዋል፣ አይደለም ነገ፣ የትንሣኤ ቀን ከሰው ሁሉ በላይ ሙሉ ብርሃንን ተሰጥቷቸው ከአምላካቸው ከአላህ ዘንድ ይሄዳሉ። እነዚህ ሰዎች ያንን ጸጋ አስተውሉ። በመስጂድ ሄዳችሁ ስትሰግዱ ጊዜ እያንዳንዱ እርምጃችሁ ከፍታን ከአላህ ዘንድ ይጨምርላችኋል። እያንዳንዱ እርምጃችሁ ኃጢአትን ያስተሰርይላችኋል። አምልኮ ለመስራት እየሄድክ እስከሆነ ድረስ ማስረጃ

ወደ እርሱ ለመቅረብ ነው እና የምትሄደው ናፍቀህ ነው ስትሄደ የምትሄደው አንድ የሚወዳህ አካል ግብዣ ቢያደርግልህ እንደ ምሳሌ ና ብሎ እንዳው ሲጠራህ ጊዜ እንዴት ነው የምትሄደው ያ ሰላም በደስታ ነው የምትሄደው ወሊላ መሰሉል አዕላ አንተን ከማንም በላይ የሚወዳህ ያ ወደዚህ ዓለም ያመጣህ ያ ቀንም ሌትም ጸጋውም የሚሰጥህ የሆነ አምላክህ ና ብሎ ለእርሱ ለመስገ ከእርሱ ጋር ለመገናኘት ጥሪ ባደረገለህ ጊዜ ሶላትን በደስታ ነው የምትሄደው እየናፈክ ነው የምትሄደው። ነቢያችን ሰለላሁ ዐለይሂ ወሰለም ትልቅ ደስታቸው እዚህ ዓለም ላይ ሶላት ሲሰግዱ ጊዜ ነበር። ጆዕለት ቁረት ዐይኒ ፊ ሶላት አሉ። ደስታዬ ና የዐይኔ ማረፊያ በሶላት ውስጥ ተደርጋልኝ አለች አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ቢላልን ምን ይሉት ነበር? ያ ቢላል አሪሕና ቢሃ ቢላል ሆይ አዛን አድርግና እስኪ በሶላት እረፍታችንን ስጠን ይሉት ነበር፣ አሳርፈን ይሉት ነበር። የነቢያችን ሰለላሁ ዐለይሂ ወሰለም የደስታቸው ምንጭ እዚህ ዓለም ላይ ሶላት ነበር።